የአሁኑ ትውልድ እድለኛ በመሆኑ የአባቶችን አድራ በመወጣት ብልጽግናን ማረጋገጥ እንዳለበት አስተያየት ሰጪዎች ተናግረዋል። መጋቢት አራትም ስንወያይ እንዲሁ ለማስታወስ ለመዘከር ብቻም ሳይሆን የሀገራችንን ችግር ለመፍታት ሀገራዊ እሳቤዎቻችን ምን ያክል ጎልቶ የወጡበት እንደሆነ የምናይበት ነው ማለት ነው። ሕዳሴ ግድብ ከጥገኝነት ወጥተን በራሳችን አቅም በህዝባችን ጉልበት ህዝባችን አሻራውን አኑሮ ድህነትን መዋጋት አለብን። ጨለማውን መሻገር መቻል አለብን። ብርሃን ማምጣት አለብን ብለው ኢትዮጵያውያን በጋራ ታሪካዊ አሻራቸውን ያኖሩበት ቀን ነው። ችግር በራሱ ትልቅ ሀብት ነው፣ ምክንያቱም ሀብቱ የሚገኘው ከዛ ችግር ውስጥ ነው የሚለውን አስተሳሰብ በደንብ ይዞ ኢትዮጵያ ልዕልና ማሰብ አስተሳሳሪና ገዥ ትርክቶችን የመገንባት ሚናውን መወጣት ከትውሉ ይጠበቃል ያሉት አስተያየት ሰጪዎቹ፣ ከዲፕሎማሲ አንጻር ሀገሪቱ አጀንዳን ከመቀበል አልፋ ሰጪ መሆን መቻሏንም አመላክተዋል። ኢትዮጵያ ከአጀንዳ ተቀባይነት አጀንዳ ሰጭነት ውስጥ ልትሸጋገር ባለፉት ዘመናት በነበሩ ስርዓት አጠቃላይ አጀንዳ ተቀባይነት ፖሊሲው አጠቃላይ ስትራቴጂ የሚጠመዘዝበት፣ አሁን ላይ ያለንበት ሁኔታ ግን ለዓለም አጀንዳ መስጠት ነው። አጀንዳ ኢትዮጵያ አጀንዳ እንድትሆን ሪስፔክት እንድትደረግ በቀላሉ ማየት የባህር በር ሁላችንም የፈራነው ነበር ለዘመናት ለዓለም ነው አጀንዳውን የሰጠ ነው። ከቱሪዝም ልማት አንጻር በሀገር ደረጃ እየተከናወኑ ያሉ ስራዎች ቢኖሩም እንደ ክልልና አካባቢ መስራት ያለባቸው በርካታ ነገሮች መኖራቸውን ገልጸው ዘርፉን በማጠናከር የተጀመሩ የልማት ተግባራትን በመከወን የአገር ልዕልናን በማረጋገጥ የተጠቃሚነትን ሚና መወጣት ይገባል ብለዋል። የብልጽግና ፓርቲ እሳቤዎችን ተግባራዊ በማድረግ ለህዝብ ተጠቃሚነት በትጋት ሊሰራ ይገባል በማለት የክልሉ ብልጽግና ፓርቲ ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን አሳስበዋል። ገዥ ትርክቶችን በመገንባት ክልሉ ያለውን የምቃቅም ህብረተሰቡ ተጠቃሚ እንዲሆን ተቀናጅቶ መስራት ደግሞ የጋራ ርብርብ ይጠይቃል ብለዋል። አቶ ፍቅሬም ያንዱን ችግር ሌላው ሲህዝብ በማድረግ አብሮታችን ሊያተናክር ሊያጋምድ ሊያሰራስል የሚችሉ ጉዳዮችን ትኩረት ሰጥቶ በመስራት በሀብት ላይ የተኛ ክልል ነው። ተፈጥሮ ያዳላለት ክልል ነው። እውነት ነው፣ ምንም ጥርጥር የለም። ግን እውነታው ወደ ተጨባጭ ወደሚቆጠር ሀብት ግን እንዴት እንቀይር የሚለው ጉዳይ በደንብ መታሰብ መሰራትም አለበት። የለውጡን ገፊ ምክንያቶች ለይቶ በመረዳትና በጥንቃቄ በመምራት ለትውልዱ መስራት እንደምጠበቅ የክልሉ ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ተናግረዋል። የለውጡ ገፊ ምክንያት የሆኑ ጉዳዮች ሙሉ በሙሉ ተመልሰው ተሳፍተዋሉ። ከቢል መነሻና ገንዘባ አይደለም። ስለዚህ ለውጡን እየመራን ያለነው ለውጥን በሪፎርም ጎዳና ነው የሚመራል ያለ የተሰጠንን እድል የተሰጠንን የሪፎርም ጎዳና በአግባቡ ተጠቅሞ። ያለን የምትረዳ ወደሚጨበት ሀብት ከመቀየር አኳያ ክፍተቶች የለብንም ወይም የሚለውን ነገር ትሩፋቶቻችን የምናገብርበት ወይም ወቅት እነዚህ ነገሮች በጋራ ማየቱ ተገቢ ነው። ሊሆን የሚችለው የአሁኑ ትውልድ ያለፈውን በማገናዘብ ለነገውን በመተለም በመስራት የመጋቢት አራት ትሩፋቶችን አጠናክሮ ማስቀጠል እንዳለበት አቶ ማስረሻ አሳስበዋል።